በትግራይ የነደብረፅዮን ቡድን አዲስ የሰራዊት ማሰልጠኛ ከፍቷል ተባለ። በትግራይ ክልል የነደብረፅዮን ቡድን አዲስ የሰራዊት ማሰልጠኛ ከፍቷል የተባለ ሲሆን የማሰልጠኛ ቦታው የሚገኘውም አዲ ኋላ ከመግባት በፊት እንዳገርግስ በሚባል ልዩ ቦታ አዲስ ማሰልጠኛ ቦታ አዘጋጅተው ለሁሉም ነገር አስፈላጊውን ነገር አከናውነው ጨርሰዋል። ወጣቱን ለማፈስም በዝግጅት ላይ ናቸው ተብለዋል። በህገ ወጥ መልኩ ከሀገር የወጡ 220 ሰዎች ወደ ኢትዮጵያ ተመለሱ። ጅቡቲ ከሚገኘው የዓለም አቀፍ ፍልሰተኞች ድርጅት አይኦኤም ጋር በመተባበር በህገወጥ መልኩ ከሀገር የወጡ 220 ስደተኞችን በባቡር ወደ ኢትዮጵያ እንዲመለሱ ማድረጉን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ህጋዊ ያልሆነ መንገድ መከተል በግለሰብ በቤተሰብም ሆነ እንደ ሀገር ከሚያስከፍለን ዋጋ በመገንዘብ ራሳችንን ከአደጋ መጠበቅ እንዳለብንም አስገንዝበዋል። የሶማሌ ክልል መንግስት አላስፈላጊ የጋብቻ ወጪዎችን የሚከላከል ደንብ አጸደቀ። ደንቡን መጣስ የገንዘብና እስር ቅጣት ያስከትላልም ተብሏል። የሶማሌ ክልል የወጣቶችን የጋብቻ ጫና ለመቀነስ አላስፈላጊ የጋብቻ ወጪዎችን የሚከላከል ደንብ ማጽደቁን የተገለጸ ሲሆን ደንቡን መጣስ የገንዘብና የእስር ቅጣት ያስከትላልም ተብሏል። የክልሉ ሃይማኖትና ባህላዊ መሪዎች ጋብቻን ተከትሎ የሚወጣውን የተጋነነ ወጪ በመቀነስ ወጣቶች ከድራር እንዳይሸሹ ማድረግ ያስፈልጋል ብለዋል። የሃማሮ የእስልምና ምክር ቤት ከጋብቻ በፊት ግመል ማረድ እንዲሁም ሴቶች በሚታጩበት ወቅት የሚሰጡ የተለያዩ ውድ ስጦታዎች ቅዱሱ የጋብቻ ስነ ስርዓት ላይ አስገዳጅ የገንዘብ ጫና እንዲፈጠር አድርጎታል በሚል ስጋት አዋጁ ሊወጣ ችሏል ብለዋል። አዋጁ በተለይም ገበቲ ተብሎ የሚጠራውንና የሙሽራው ቤተሰብ ለሙሽራው ጎረቤቶች የሚያከናውኑት ተመላሽ የግመል ጥሎች ስርዓት ማህበራዊ ጫናን ያሳድራል በማለት ማስቀረቱ ተዘግቧል። የክልሉ የሃይማኖትና ባህላዊ መሪዎች ህጉን መጣስ የገንዘብና እስር ቅጣት ሊያስከትል እንደሚችል ማስጠንቀቃቸው ስፑትኒክ ዘግቧል። በቀይ ባህር የሚደርሱ ጥቃቶችን ተከትሎ የባህር ትራንስፖርት ስጋት እየጨመረ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። በቀይ ባህርና በኤደን ባህረ ስላጤ የሚደርሱ ጥቃቶችን ተከትሎ የባህር ትራንስፖርት ስጋት እየጨመረ መምጣቱን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንደተናገሩት በቀይ ባህርና በኤደን ባህረ ስላጤ በንግድ መርከቦች ላይ የሚፈጸሙ ጥቃቶች የዓለምን የንግድ እንቅስቃሴ እያወኩ ይገኛሉ ብለዋል። በዚህም ለዓለም አቀፍ ደህንነት ጠቃሚ የሆነው የባህር ትራንስፖርት ስጋት እየጨመረ መጥቷልም ብለዋል። የባህር ደህንነት ከሌለ ዓለም አቀፋዊ ደህንነት ሊኖር አይችልም ያሉት ጉተሬዝ በአሁኑ ወቅት የባህር ቦታዎች ከተለያዩ አካላት ስጋቶችና ድንገተኛ አደጋዎች ተደቅኖባቸው ስጋት ላይ መሆናቸውን ገልጸዋል። በተለያዩ ድንበሮች ዙሪያ ያሉ ተግዳሮቶች፣ በባህር ላይ የተፈጥሮ ሀብቶች መሟጠጥ የጂኦፖለቲካ ውጥረቶችን እያባባሰ የፉክክር የግጭትና የወንጀል ድግግሞሽን እየጨመረ መምጣቱን የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ ተናግረዋል። እንደ አውሮፓውያን አቆጣጠር በ2025 የመጀመሪያ ሩብ ዓመት የተመዘገበው የባህር ላይ ዘረፋና የታጠቁ ዘረፋዎች እንቅስቃሴ በከፍተኛ ደረጃ መጨመሩንም ገልጸዋል። የዓለም አቀፉ የማሪታይም ድርጅት አይኤምኦ ባወጣው ዘገባ የባህር ላይ ዘረፋና ውንብድና ከአምናው ተመሳሳይ ወቅት አንጻር እስከ ሃምሳ በመቶ የሚደርስ ጭማሪ አሳይተዋል። በቀይ ባህርና በኤደን ባህረ ስላጤ ሁቲዎች በንግድ መርከቦች ላይ ያደረሱት ጥቃት ዓለም አቀፉን የንግድ እንቅስቃሴ በማስተጓገል በአካባቢው ውጥረት እንዲጨምር ማድረጉንም ተገልጸዋል። የኤደን ባህረ ስላጤና የሜዲትራንያን ባህር ለስደተኞች ህገወጥ የሰዎችና የጦር መሳሪያ ዝውውር በከፍተኛ ደረጃ እየጨመረ መምጣቱም ተነግረዋል። የተባበሩት መንግስታት ድርጅት ሰላማዊ አስተማማኝ የባህር ዳርቻዎች እንዲኖሩ በማረጋገጥ ረገድ ሀገራትን መደገፉን ለመቀጠል ዝግጁ መሆኑን የተናገሩት ዋና ጸሐፊው የባህር መዳረሻዎችን ሰላም ለመጠበቅ ሀገራት በጋራ እንዲሰሩ ጥሪ አቅርበዋል ሲል አናዶሉ ዘግቧል። የሐማሱ መሪ መሐመድ ሲንዋር ሳይገደል እንዳልቀረ የእስራኤሉ ጠቅላይ ሚኒስትር ገለጹ። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ የሐማስ መሪ የሆነው መሐመድ ሲንዋር ሳይገደል አልቀረም ሲሉ ገልጸዋል። የሐማስ መሪ መሐመድ ሲንዋር ባለፈው ሳምንት በእስራኤል መከላከያ ኃይል ሳይገደል እንዳልቀረ የእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁ ትናንት ጉንበት 13 2017 ዓ.ም ተመረተ ለጋዜጠኞች ተናግረዋል። ኔታንያሁ ረቡዕ ማምሻውን በሰጡት ጋዜጣዊ መግለጫ በአስር ሺዎች የሚቆጠሩ አሸባሪዎችን አስወግደናል ብለዋል። ኔታንያሁ አክለውም የሐማሱን መሪ መሐመድ ሲንዋርን ጨምሮ ሌሎች የሐማስ አመራሮች መገደላቸውን ተናግረዋል። መሐመድ ሲንዋር ተብሎ የተጠቀሰው የሐማስ መሪ በደቡባዊ ጋዛ በእስራኤል መከላከያ የተገደለው የቀድሞ የሐማስ መሪ የሀያ ሲንዋር ወንድም ነው። መቀመጫውን ለንደን ያደረገው የሳውዲ አረቢያ የዜና ማሰራጫ አሻርካል አውሳት የመሐመድ ሲንዋር ሞት ከሁለት ቀናት በፊት ለቤተሰቦቻቸው መርዶ መነገሩን ምንጮችን ጠቅሶ ዘጀሩሳሌም ፖስት ዘግቧል። የሐማስ የፖለቲካ ቢሮ ኃላፊ የሆኑት ኦሳማ ሐምዳን በበኩላቸው ለቴሄራን ታይምስ እንደተናገሩት ይህ እስራኤል በሆስፒታል ላይ የደረሰውን የቦምብ ፍንዳታ ለመሸፋፈን ያቀረበችው ውሸት መሆኑን ተናግረዋል። በጋዛ የሚገኘው ወንድማችን መሐመድ ሲንዋር በሕይወት አለ ያሉት ኃላፊው አሁንም ጠላትን በጽኑ ይዋጋል ሲሉም አብራርተዋል። በሚቀጥለው ሳምንት በኢየሩሳሌም ሊጋቡ የነበሩ የእስራኤል ኤምባሲ ሰራተኛ ጥንዶች ተገደሉ። ሁለት የእስራኤል ኤምባሲ ሰራተኞች ዋሽንግተን በሚገኘው የአይሁድ ሙዚየም አካባቢ በጥይት መገደላቸው ተገለጸ። የሜትሮፖሊታን ፖሊስ አዛዥ ፓሜላ ስሚዝ ለጋዜጠኞች እንደገለጹት በግድያው ዙሪያ አንድ ተጠርጣሪ በቁጥጥር ስር ውሏል ብሏል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ መሰል ግድያዎች በፍጥነት መቆም እንዳለባቸው ጽፈዋል። ጥላቻና አክራሪነት በአሜሪካ ውስጥ ቦታ የላቸውም ያሉት ፕሬዚዳንቱ ለተጎጂዎች ቤተሰቦች መጽናናትን በመመኘት እንደዚህ አይነት ነገሮች ሊከሰቱ መቻላቸው በጣም ያሳዝናል ብለዋል። የእስራኤል አምባሳደር የሺኤል ሌይተር በበኩላቸው የተገደሉት ወጣቶች በሚቀጥለው ሳምንት ኢየሩሳሌም ውስጥ ሊጋቡ የነበሩ ጥንዶች እንደሆኑ ተናግረዋል። እነሱ በዋሽንግተን የባህል ማዕከል ሊዝናኑ የመጡ ቆንጆ ጥንዶች ነበሩም ብለዋል። ከንቲባ ሙሪኤል ቦውሰር ድርጊቱን በማውገዝ በከተማዋ ላይ ምንም አይነት ቀጣይነት ያለው አደጋ እንደሌለ ለሕብረተሰቡ አረጋግጠዋል። ጠቅላይ አቃቤ ሕግ ፓም ቦንዲ ተጠርጣሪው ከተከሰሰ በሕግ በተፈቀደ ሙሉ መጠን እንደሚከሰስ ተናግረዋል። የአውሮፓ ህብረት በሩሲያ ላይ አራት አዳዲስ ማዕቀቦችን ጣለ። የአውሮፓ ህብረት በዩክሬን እየተደረገ በሚገኘው ጦርነት ምክንያት አራት አዳዲስ ማዕቀቦችን በሩሲያ ላይ ጥሏል። ማዕቀቦቹ የሩሲያን መርከቦችና ኬሚካላዊ የጦር መሳሪያዎች ላይ ያነጣጠሩ እንደሆነ የአውሮፓ ኮሚሽን መግለጹን ሬይተርስ ዘግቧል። የቡድን ሰባት ሀገራት እንደ አውሮፓውያን አቆጣጠር ከ2022 መጨረሻ ጀምሮ በሩሲያ ድፍድፍ ነጃጅ ወጋ አሜሪካ 400 ሚሊዮን ዶላር የሚያወጣውን አውሮፕላን ከኳታር ተረከበች። የአሜሪካ መንግስት ለፕሬዝዳንት ትራምፕ መጓጓዣነት የሚውል ቦይንግ 747 ቅንጦት አውሮፕላን ከኳታር በስጦታ መልክ መራከቡን አስታውቋል። ታዲያ ይህ ወደ 400 ሚሊዮን ዶላር የሚያወጣው አውሮፕላን የሚበር ቤተ መንግስት ተብሎም ተሰይሟል። የአሜሪካ መከላከያ ሚኒስቴር ዋና መስሪያ ቤት ፔንታጎን ዋና ቃል አቀባይ ሲያን ፓርኔል በሰጡት መግለጫ በሁሉም የፌዴራል ህጎችና መመሪያዎች መሰረት የኳታርን ስጦታ ተረክበናል ብለዋል። የአሜሪካ ፕሬዝዳንት የሚጓጓዙበት አውሮፕላኑ ትክክለኛ የደህንነት እርምጃዎችና የተግባር ተልእኮ መስፈርቶችን ማሟላቱን ለማረጋገጥ እንደሚሰራም ገልጸዋል። በተጨማሪም የአየር ኃይሉ ጸሐፊ የሆኑት ትሮይ ሜንክ የሚያስፈልጉትን ለውጦች ለማድረግ በዝግጅት ላይ መሆናቸውን ተናግረዋል። ዳግም ማስተካከያውን ለማጠናቀቅ ዓመታትን ሊወስድ ብሎም አንድ ቢሊዮን ዶላር ሊፈጅ የሚችል ሲሆን ይህም ከአውሮፕላን ዋጋ በእጥፍ ይበልጣል ሲል ኤንቢሲ ኒውስ ዘግበዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር